የንስሐ ጸሎት። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። አቤቱ ፈጣሪ ሆይ አዳምን ከሲኦል፣ ኖህን ከውሃ ጥፋት፣ ይስሐቅን ከመታረድ፣ እስራኤልን ከፈርዖን፣ ዳዊትን ከሳኦል፣ ኤልያስን ከኤልዛቤል፣ መርዶኪዎስን ከሃማ፣ ሰልስቱ ደቂቅን ከቶንሳት ያዳንክ አምላክ ሆይ እኔንም ባሪያን ከመከራ ሥጋ፣ ከመከራ ነፍስ አድነኝ። በዚህ ዓለም ስኖር ከራብ፣ ከጥማት፣ ከመሰደድ፣ ከመንገላታት በኃይለኞችና በጨካኞች እጅ ከመውደቅ አድነኝ። ለንስሐ ሞት አብቃኝ። የኋላ ቤቴን አሳምርልኝ። ከዳግም ሞት አድነኝ። አሜን። አቤቱ አምላኬ ሆይ ኢዮብን ከቁስል፣ አላዛርን ከመቃብር፣ ሕዝቅያስን ከሰናክሬን፣ ዮናስን ከአሣ ነባሪ፣ ምናሴን ከብረት ቀፎ፣ ሙሴን ከዳታንና ካቤሮን፣ አሮንን ከደቂቀ ቆሬ ያዳንክ አምላክ ሆይ እኔንም ከመከራ ሥጋ ከመከራ ነፍስ አድነኝ። አቤቱ ጌታዬ ሆይ ዳንኤልን ከአፋ አናብስት፣ ሶስናን ከደረበናት ሎጥን ከሶዶምና ከገሞራ ዲቦራን ከሲሳራ የያዕቆብን ከወንድሞቹ ሶምሶምን ከርግናው ደውርዝናው የመለስክ የበላምን አህያ ያናገርክ ቶማስን ብልጣሶንን የያዕቆብን ከቱርክ ያዳንክ እኔንም ባርያህን ከመከራ ስጋ ከመከራ ነፍስ ሰውሬ በንጽሕና ሁንጌ ቅዱስ ስጋህንና ክቡር ደምህን እየተቀበልኩ ለመኖር ፍቀድልኝ። ከዚህ ዓለም ሾህና ሜኬላ አልነኝ። አቤቱ ፈጣሪ ሆይ ሰማዕቱ ጊዮርጊስን ከሰባ ነገሥት ጦቢትን ከዓይን ሕመም ብሩብታይትን ካፈ ደራጎን እግዚአርያን ከመቶሎሚ የአትናስያን ሞት ወደ ሕይወት የመለስክ በላይ ሰብን የማድረግ አክሊለሶክን ያጠለቅ በቅድመ አይሁድ እስራትና ግርፋትን ለቤዛ ዓለም የተቀበልክ በጽሮ መስቀል በፍኖት አምስት ጊዜ ወደክ በፊትህም በኋላህም መራቅ አይሁድን የተቀበልክ በቀራኒው በዕለተ ዓርብ ደምን ያፈሰስክ ስጋን የቆረስክ ሕማማተ መስቀልን የተቀበልክ የዕውሩን ዓይን ያበራህ፣ ለምጻሙን ያነጻህ፣ ጎባጣን ያቀናህ፣ ዲዳን ያናገርክ፣ አንካሳን የፈታ፣ ባህርን ያናወጽክ፣ ነፋሳትን የገሰጽክ 38 ዓመት ባልጋ ቁራኛ የነበረውን መጻጉን ያዳንክ፣ ያመኑብን የማትጥል ሰማይና ምድርን በቃልህ ያቆምክ ማልቱን በሌሊት በጋውን በክረምት የምታፈራርቅ አካሊህ የማይዳሰስ የማይገሰጽ መንግስት መንግሥትህ አይሻር። ከተሾምክ ያልተሻርክ የማትሻር ከተወለድክ የማታረጅ አላረጀህ ከዓለም በፊት የተገኘ ዓለምን አሳልፈ ለዘላለም የምትኖር አልፋ ኦሜጋ፣ ኤልሻዳይ፣ አዶናይ፣ ጸባዖት፣ ኢየሱስ ክርስቶስ ሆይ ከክፋት ወደ በጎነት መልሰኝ። ኃይለመዊ ለዳዊት የሰጠህ ለእኔም ስጠኝ። ዕድሜ ለማቱሳላ ሳዳ ጽድቅ ለቅዱስ ላሊበላ የሰጠህ ለእኔም ዕድሜ ለንስሐ ጽድቅ ለፍሳ ስጠኝ። መላከ ጠባቂ አበርታኝ። ከሰው ከእግዚአብሔር የሚያስማማ ምግባር ስጠኝ። በተወለድኩበት ሀገር ክፉ ነገር አታሳየኝ። የሐዋርያትን የመመናንን፣ የደብርን፣ የገዳማትን፣ የጽነ እንስሳትን፣ የአእሩግን፣ የሕፃናትን፣ የንጉሥን፣ የመስተጋድልን ልመና ጸሎት የተቀበልክ አምላክ የኔንም ልመና ጸሎት ስማኝ። ተቀበሌ መሐረኒ እመከራ ስጋ ወነፍስ መከራ ዝንቱ ዓለም ሊተ ለገብረከ ወክሎሙ ሰባ ዓለም ለዓለም አሜን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።